ሰላም ጤና ይስጥልኝ። ዶክተር ዓለም ነኝ። አንዳንድ ሰዎች እንቅልፍ በሚተኙበት ጊዜ በትንሹ አይናቸውን ገልጠው የሚተኙ ሰዎች አስተውለን ሊሆን ይችላል። ይህ በሳይንሳዊ ስሙ ኖክተርናል ላጎፍታልሞስ ተብሎ የሚጠራ በእንቅልፍ ወቅት የአይን ሽፋኖችን ሙሉ ለሙሉ መዝጋት ያለመቻል ህመም ነው። ይህ ህመም የሚከሰተው ፊት ላይ ያሉ የካርኒያል ነርቭ ችግር ወይም የአይን ሽፋን መዝጋት የሚቆጣጠሩ ኦርቢኩላሪስ መስል የአይን ሽፋ ሽፍት ጡንቻዎች መድከም አማካኝነት ነው። ይህ በትንሹ አይን ገልጦ የመተኛት ችግር በቀጥታም ይሁን በተዘዋዋሪ አይን ላይ ከፍተኛ ችግር የሚያስከትል ህመም ነው። ሰዎች አይናቸውን በትንሹ ገልጦ በሚተኙበት ጊዜ አይናቸው ለድርቀት የተጋለጠ ይሆናል። በዚህ ጊዜ በአይን ውስጥ በቂ የሆነ የቅባት መጠን እንዳይኖር የሚያደርግ ስለሆነ በትንሹ አይን ገልጦ የመተኛት ህመም ለአይን ኢንፌክሽን እንዲሁም ለአይን መቧጨርና ጭረት ያጋልጣል። በዚህ ቪዲዮ በትንሹ አይን ገልጦ የመተኛት መንስኤዎቹን፣ የህክምና መፍትሄዎቹን እንዲሁም ቅድመ መከላከል ጥንቃቄዎችን እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንደተለመደው ይህንን ቪዲዮ ሲጀምሩ የላይክ ምልክቷን በመጫን ዩቲዩብ ይህንን ቪዲዮ ለሌሎች ሰዎች እንዲያደርስልን ያግዙን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። መልካም ቆይታ። በትንሹ ዐይን ከፍቶ መተኛትና አፍን ከፍቶ መተኛት የተለያዩ ህመሞች ናቸው። ለሁለቱም ችግሮች የየራሳቸው መንስኤዎች እንዲሁም ሕክምናዎች አላቸው። በትንሹ ዐይንን ከፍቶ የመተኛት ችግር በሳይንሳዊ ስሙ ኖክቱርናል ላጎፍታልመስ ተብሎ ይጠራል። የሰው ልጅ ዐይንን ሙሉ ለሙሉ ዘግቶ በሚተኛበት ጊዜ ዐይንን ከደረቅ አየር፣ ከአቧራ፣ ከተዋስያን እንዲሁም ከአንዳንድ ባዕድ ነገሮች ይከላከላል። ይህ በእንቅልፍ ጊዜ አይንን ሙሉ ለሙሉ አለመክደን መቻል እነዚህ አሁን የጠቀስናቸውን ደረቅ አየር የመሳሰሉ በቀጥታ ለአይን ህመም የሚያጋልጡ መንስኤዎች አይናችን እንዲጎዱ ምክንያት ይሆናል። ብዙዎቻችን ሰዎች አይናቸውን ገልጦ ሲተኙ በምናያቸው ጊዜ ቀጥታ ከድካም ጋር በማያያዝ ደክሟቸው ነው ያሉት፣ ሲሰሩ ነው ያሉት በማለት ጥሩ እንቅልፍ እየተኙ እያረፉ እንደሆነ ነው የሚሰማን። ይህ ግን ስህተት ነው። ይህ በትንሹ አይን ገልጦ መተኛት የእንቅልፍ ጥራትን የሚቀንስ ነው። የእንቅልፍ ጥራት መቀነስ ደግሞ ለተለያዩ ተያያዥ ችግሮች ያጋልጣል። ለምሳሌ በሽታ የመከላከል ስርዓት ማዳከም፣ ትኩረት ማጣት፣ ድካሜም ለመሳሰሉ ችግሮች ያጋልጣል። በትንሹ አይን ገልጦ ለመተኛት ችግር የሚያጋልጡ የተለያዩ ምክንያቶች ያሉ ሲሆን እያንዳንዳቸው በዝርዝር እንመለከታቸዋለን። የመጀመሪያው የካርኒያል ነርቭ ችግር ነው። ይህ የካርኒያል ነርቭ በቀጥታ ከአንጎል የሚነሱ ሲሆን ከአንገት ከጭንቅላት ከፊት እንቅስቃሴዎች ጋር የሚገናኝ ነው። ይህ ነርቭ በጭንቅላትና ከፊት አካባቢ ካሉ የሰውነት ክፍሎች መካከል ሲግናሎችን የሚያመላልስ የነርቭ ክፍል ነው። ይህ ካርኒያል ነርቭ በሚጎዳበት ጊዜ የፊት አካሎች ከጭንቅላት ጋር ተገቢውን መልእክት መላላክ ያቅጣቸዋል። አእምሮአችን እንዲሁም ሰውነታችን እንቅልፍ ላይ በሚሆንበት ሰዓት እነዚህ ነርቮች ተገቢውን መልእክት እንዲሁም ትእዛዝ ባለማስተላለፋቸው ምክንያት እንቅልፍ ወስዶን ተኝተን ራሱ አይን ክፍት እንዲሆን ያደርጋሉ። እነዚህ ካርኒያል ነርቭስ የአንገት እንቅስቃሴ የድምፅ የመስማት ሁኔታ፣ ሽታ የማሽተትና የፊት እንቅስቃሴን መቆጣጠር የመሳሰሉትን ተግባሮች የሚሰሩ ናቸው። የፊት እንቅስቃሴን የሚቆጣጠሩ ካርኒያል ሲክስ የሚባሉ የነርቭ አይነቶች ናቸው። እነዚህ የነርቭ አካሎች በሚጎዱበት ጊዜ የአይን ሽፋሽፍት የመዝጋትና የመክፈት ስራው የተዳከመ ይሆናል። በዚህም ምክንያት በእንቅልፍ ጊዜ አይን ገልጦ ለመተኛ ችግር ያጋልጣል። እነዚህ ካርኒያል ነርቮች እንቅልፍ በምንተኛበት ጊዜ ከአይምሮ ትዕዛዝን በመቀበል የአይን ሽፋሽፍት እንዲከደን የሚያደርጉ ናቸው። እነዚህ ነርቮች አውቶ ፈንክሽን በሚሆኑበት ጊዜ መልእክቶችን ከአይምሮ በአግባቡ ስለማይቀበሉ እንቅልፍ ወስዶን አይናችን ክፍት ሆኖ እንዲቀር ምክንያት ይሆናሉ። ሁለተኛው መንስኤ የአይን ሽፋሽፍትን የሚከፍቱና የሚዘጉ ጡንቻዎች መዳከም ነው። ይህ ጡንቻ ኦርቢኩላሪስ ኦክላይ ይባላል። ይህ መስል አይናችን ዙሪያውን የከበበ ጡንቻ ሲሆን ለአይናችን ሽፋሽፍት መከፈት እና መዘጋት ዋናውን ሚና የሚጫወት ጡንቻ ነው። የዚህ ጡንቻ ፓራላይዝ መሆን የሽፋሽፍቶች መዘጋትና መከፈት ስርዓትን ያስተጓጉላል። በዚህም እንቅልፍ በሚተኛበት ጊዜ አይን ክፍት ሆኖ እንዲቀር ምክንያት ይሆናል። ይህ ጡንቻ ፓራላይዝ እንዲሆን ምክንያት ከሚሆኑ ህመሞች ውስጥ ስትሮክ፣ ቲዩመር፣ ቤሊስ ፓልሴ መሳሰሉ በአንድ ጎን ብቻ የሚከሰት የፊት ህመም ይህ ኦርቢኩላሪስ ኦኩላ የሚባለው በአይናችን ዙሪያ የሚገኘውን ጡንቻ ፓራላይዝ እንዲሆን ምክንያት ይሆናሉ። በዚህም እንቅልፍ በሚተኛበት ጊዜ አይን ክፍት ሆኖ እንቅልፍ እንዲተኛ መንስ ይሆናሉ። አይን ክፍት ሆኖ በሚተኛበት ጊዜ ለተለያዩ ለአይን ጉዳቶች የተጋለጠ ያደርጋል። ለምሳሌ ለአይን ኢንፌክሽን፣ ጧት ጧት ለሚኖር የአይን ብዥታ፣ ለጨረር መጋለጥ፣ ለአይን አለርጂ ለመሳሰሉ ችግሮች ያጋልጠናል። ሶስተኛው አይን ትንሽ ተከፍቶ እንቅልፍ ለመተኛት የሚያጋልጠው መንሴ በዘር በሚተላለፍ የጤና ችግሮች ምክንያት ሊያጋጥም ይችላል። በተለይ ከአይን ሽፋሽፍቶች ጋር የሚገናኝ በዘር የሚወራረሱ የጤና ችግሮች አይን በትንሹ ክፍት ሆኖ ለመተኛት ምክንያት ይሆናሉ። አስተውለን ከሆነ አንዳንድ ሰዎች በተፈጥሯቸው የአይን ሽፋሽፍትን በአግባቡ የመክፈት ችግር ሲያጋጥማቸው ተመልክተን ይሆናል። እንደዚህ አይነት ችግሮች በዘር የሚወራረሱ ሲሆን በትንሽ አይን ገልጦ ለመተኛት ችግር በከፍተኛ ደረጃ ያጋልጣሉ። እነዚህ ከአይን ሽፋሽፍት ጡንቻ ጋር የሚያያዙ በዘር የሚወራረሱ ችግሮች የአይን ሽፋሽፍትን በደንብ ሙሉ ለሙሉ በአግባቡ መክፈት ብቻ ሳይሆን ሽፋሽፍት ሙሉ ለሙሉ እንዳይዘጋ ምክንያት ሊሆኑ ይችላሉ። በዚህም እንቅልፍ በምንተኛበት ጊዜ አይን ሙሉ ለሙሉ እንዳይዘጋ መንስኤ ይሆናሉ። አራተኛው የአይን ሽፋሽፍት ላይ በሚኖር ጠባሳ ምክንያት ነው። በአንድም ይሁን በሌላም አጋጣሚ የአይን ሽፋሽፍት ላይ ጠባሳ ሊያጋጥም ይችላል። በተለይ አይን አካባቢ የቀዶ ጥገና ሕክምና ተደርጎልን ከነበረ ከእሱ ጋር ተያይዞ የአይን ሽፋሽፍት ላይ ጠባሳ ሊያስከትል ይችላል። ይህ ጠባሳ በእንቅልፍ ሰዓት አይን በትንሹ ተከፍቶ ለመተኛ ችግር ሊያጋልጥ ይችላል። በተለይ እንደዚያ አይነት አይን ሽፋሽፍት ላይ የሚከሰቱ ጠባሳዎች ከባድ ከመሆናቸው አንጻር የሚፈጥሩት በትንሹ አይን ከፍቶ የመተኛ ችግር ለረጅም ጊዜ እንዲሁም በቋሚነት ሊቆይ ይችላል። ከሌሎቹ ምክንያቶች አንጻር በጠባሳ ምክንያት የሚከሰተው ይህ ችግር ሙሉ ለሙሉ ለማዳን አዳጋሽ ነው። ጠባሳ በባህሪው ቶሎ የማይድን፣ ቶሎ ወደ ቦታው የማይመለስ ከመሆኑ አንጻር ዐይንም በትንሹ ከፍቶ ለመተኛት ችግር ለረጅም ጊዜ እንደ ምክንያት ሊሆን ይችላል። አምስተኛው ትንሽ ተከፍቶ እንቅልፍ ለመተኛት የሚያጋልጠው መንስኤ እንቅልፍ የምንተኛበት የአተኛኘት መንገድ ነው። በተለይ ወደ ኋላ በጀርባችን በምንተኛበት ጊዜ እንዲሁም ፊታችንን ወደ መሬት አጋድለን በምንተኛበት ጊዜ ዐይን ትንሽ ተከፍቶ ሊተኛ ይችላል። ይህ አይነቱ የእንቅልፍ አተኛኘት መንገድ በጊዜያዊነትም ቢሆን ለዚህ ችግር ያጋልጣል። ነገር ግን ዐይን ተከፍቶ በመተኛት አማካኝነት የሚመጡ የጤና ችግሮች ሊያጋጥሙ ይችላሉ። ይህ ቪዲዮ እየጠቀሙት እንደሆነ ተስፋ አደርጋለሁ። ይህንን ቪዲዮ ላይክ በማድረግ ዩቲዩብ ለሌሎች ሰዎች እንዲጋብዝ ያድርጉ። እርሶም እርስም አፍን እና ዐይንን በትንሹ ከፍቶ ከመተኛት ጋር ያለውትን ሐሳብ ልምድ በኮመንት መስጫዎች ይግለጹልን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህ ቻናል ሰብስክራይብ ያድርጉ። አዲስ የጤና ነክ ቪዲዮ ስንለቅ ወዲያው እንዲደርሶ የደውል ምልክቷን ይጫኑ። ዐይንን በትንሹ ከፍቶ መተኛት ለተለያዩ ለጤና ችግሮች ያጋልጣል። ከእነዚህም ውስጥ ጥቂቶቹን ስንዘረዝር የመጀመሪያው የደበዘዘ እይታ እንዲፈጠር ምክንያት ይሆናል። ሁለተኛው በተደጋጋሚ ከአይን ውስጥ ፍሳሽ እንዲወጣ ምክንያት ይሆናል። ሶስተኛው የአይን አለርጂ እንዲከሰት ምክንያት ይሆናል። ከዚህም በተጨማሪ አየር በብዛት አይናችን ውስጥ ከመገኘቱ የተነሳ የአይን ብሌን ድርቀት እንዲከሰት ምክንያት ይሆናል። በዚህም የእይታ ጥራት እንዲቀንስ ያደርጋል። ሌላኛው በተደጋጋሚ ለሆነ ለአይን ኢንፌክሽን ያጋልጣል። ከዚህም በተጨማሪ ለአይን መቆጣት፣ ማሳከክ እና ለማቃጠል ስሜት ያጋልጣል። ሌላኛው አይን ክፍት ከመሆኑ አንጻር ባክቴሪያዎች እንዲሁም ሌሎች በሽታ አምጪ ተዋሲያን በደረቅ አይን ውስጥ በቀላሉ እንዲያድጉ ምክንያት ይሆናል። ሌላኛውና ከባዱ ጥራት ያለው እንቅልፍ እንዳንተኛ ምክንያት ይሆናል። ጥራት ያለውን እንቅልፍ ማጣት ደግሞ ለተለያዩ የጤና ችግሮች የሚያጋልጠን ዋና መንስኤ ነው። እነዚህ ሁሉ የጤና ችግሮች በቀጥታም ይሁን በተዘዋዋሪ አይን በትንሹ ከፍቶ መተኛት ሊያመጣቸው የሚችሉ ህመሞች ናቸው። ቅድም እንደጠቀስነው ነው ለዚህ ችግር የተጋለጡ ሰዎች አይናቸውም በትንሹ ከፍቶ ሲተኙ ሌሎች ሰዎች ሲመለከቷቸው፣ ከድካም አንጻር በስራ ጫና በመጣ ድካም አማካኝነት ይሆናል እንደዚህ የሚተኙት ብሎ ሊያስቡ ይችላሉ። ነገር ግን ይህ አይን በትንሹ ከፍቶ የመተኛት ችግር ግን ሙሉ ለሙሉ በድካም ብቻ የሚከሰት ህመም አይደለም። በተለያዩ በውስጣዊም ሆነ በውጫዊም መንስኤዎች የሚከሰት ከባድ ችግር ነው። ስለዚህ አስፈላጊዎቹን ህክምናና ክትትል ማድረግ ያስፈልጋል። ይህንን አይንም በትንሹ ከፍቶ ለመተኛት ችግር የተለያዩ አይነት ቅድመ መከላከያ ዘዴዎች እንዲሁም የሕክምና ክትትሎች ያሉ ሲሆን ከእነዚህም ውስጥ ጥቂቱን እንመለከታለን። የመጀመሪያው በትንሹ አይን ገልጦ የመተኛ ችግርን የምንከላከልበት መንገድ እንቅልፍ በሚተኛበት ጊዜ የአይን ሽፋን ማስክ አድርጎ መተኛት ነው። ይህ የአይን ሽፋን ማስክ ድንገት እንኳን በተኛንበት ጊዜ በትንሹ የአይን መክፈት በሚያጋጥምበት ጊዜ አይናችን ደረቅ አየር እንዳያገኙ ያደርጋል፣ እንዲሁም ለባክቴሪያዎች፣ ለሌሎች በሽታ አምጪ ተዋሲያን ተጋላጭነታችንን ይቀንሳል። ቅድም እንደገለጽነው ደረቅ አየር ለአይን ብሌን መድረቅ መንስኤ ሆኖ የእይታ ጥራት እንዲቀንስ ምክንያት ይሆናል። ባክቴሪያዎችና የተለያዩ በሽታ አምጪ ተዋሲያን ደግሞ ለአይን ህመም እና ለአይን ላይን ኢንፌክሽን ያጋልጣሉ። ስለዚህ የአይን ሽፋን ማስክ አይንን በትንሹ ገልጦ ከመተኛት ጋር ተያይዞ ከሚመጡ ህመሞች በራሳችንን ቀድመን እንድንከላከል ይረዳናል። ሁለተኛው እንቅልፍ የምንተኛበት መንገድን ማስተካከል ነው። በተለይ ወደ ኋላ አጋድለን እንዲሁም በደረታችን ተዘግዝቀን መተኛትን ማስወገድ ያስፈልጋል። እነዚህ የአተኛኘት መንገዶች ይበልጡኑ ዐይን ተከፍቶ እንዲተኛ ሁኔታዎችን የሚያመቻቹ የመኝታ መንገዶች ናቸው። ስለዚህ እነዚህን ካስተካከልን በትንሹ ዐይንን ከፍቶ ከመተኛት ችግር ራሳችንን ቀድመን መከላከል እንችላለን። ከዚሁ ጋር ተያይዞ የምንተኛበትን የመኝታ ቤት ለእንቅልፍ እንዲመች ማድረግ አስፈላጊ ነው። ለምሳሌ የመኝታ ቤት ጨለማነትን መጨመር ለጥሩ እንቅልፍ ይረዳል። በተለይ በመኝታ ቤት ውስጥ የሚኖር ብርሃን የእንቅልፍ ጥራትን ይቀንሳል። እንደዚህ አይነት የመኝታ ቤት ብርሃኖች ሜላቶኒን የሚባለውን የእንቅልፍ ስርዓትን የሚያበረታታ ወይም የሚጨምር ሆርሞን ምርቱን እንዲቀንስ ስለሚያደርጉ፣ የመኝታ ቤት ብርሃኖችን በመቀነስ ጨለማነትን መጨመር አስፈላጊ ነው። ሌላው ከቅድመ መከላከል በዘለለ አይንን በትንሹ ገልጦ ለመተኛት ህመም የሚደረጉ የህክምና ክትትሎችን እንመልከት። የመጀመሪያው አይንን በትንሹ ገልጦ በመተኛት አማካኝነት የሚመጡ ችግሮችን፣ ህመሞችን ለመቀነስ የሚረዳው ሉብሪካንት የሆኑ የአይን ብሌን ድርቀትን ለመቀነስ የሚረዱ የአይን ጠብታዎችን መጠቀም ነው። እነዚህ ጠብታዎች የአይንን መድረቅ የሚቀንሱ ከአይን መድረቅ ጋር ተያይዘው የሚመጡትንም ህመሞች ለመከላከል የሚረዱ ናቸው። ሁለተኛው በአይን ውስጥ ድርቀትን ለመቀነስ እንዲሁም ለማሻሻር እንዲረዳ በአይን ውስጥ ሰው ሰራሽ እንባዎችን መጠቀም ይቻላል። ይህ በትንሹ አይንን ከፍቶ የመተኛ ችግር በዋነኝነት የአይን ድርቀትን ነው የሚያስከትለው። ይህ የአይን ድርቀት ደግሞ ለተለያዩ የአይን ህመሞች መንስኤ መነሻ ምክንያት ነው። ስለዚህ የአይን ድርቀትን ለመከላከል ሰው ሰራሽ እንባዎችን መጠቀም አንዱ መፍትሄ ነው። ሶስተኛው በህክምና ባለሙያ አማካኝነት ኤሊድ ዌት መጠቀም ነው። ይህ ኤሊድ ዌይት ከጎልድ ወይም ከፕላቲኒም የሚሰራ ሲሆን በምስሉ ላይ እንደምትመለከቱት በትንሹ አይን ገልጦ የመተኛ ችግር ውስጥ ያለን የአይን ሽፋሽፍቱ በአግባቡ ሙሉ ለሙሉ እንዲዘጋ የሚረዳ ነው። ይህ ኤሊድ ዌት በሰርጀሪ አማካኝነት በላይኛው የአይን ሽፋሽፍት ውስጥ እንዲገባ ይደረጋል። በላይኛው የአይን ሽፋሽፍት ውስጥ እንዲገባ በሚደረግበት ጊዜ የፕሌቱ ወይም የዚህ ቅንጣት ክብደት ህመምተኛው አይኑን ለመዝጋት በሚሞክርበት ጊዜ ጊዜ ባለው ክብደት አማካኝነት አይን ሙሉ ለሙሉ እንዲከደን ያደርጋል። ይህ ኤሊድ ዌት የሚሰራው ከጎልድ ከወርቅ ወይም ከፕላቲኒየም ነው። እነዚህ ማዕድናት ባላቸው ባዮኮምፓቲቢሊቲ እና የመተጣጠፍ ብቃት አማካኝነት ለዚህ ለአይን በትንሹ ከፍቶ ለመተኛ ችግር መፍትሄ ሆነዋል። በላይኛው የአይን ሽፋን ላይ ቀዶ ጥገና ተደርጎ የቅንጣት ውስጥ ይቀመጣል። በተጨማሪም በዛው በሽፋ ሽፍት ከውጭ በኩል በትንሹ እንዲቀመጥ ይደረጋል። በዚህም ህመምተኛው አይኑን ለመክደም በሚሞክርበት ጊዜ የዚች የቅንጣት ክብደቷ ወደ መሬት ስለምትሳብ፣ በዛው የአይን ሽፋ ሽፍትም ሙሉ ለሙሉ እንዲከደን ምክንያት ትሆናለች። በዚህም በትንሹ አይንን ከፍቶ ከመተኛ ችግር እንዲሁም ከተያያዥ ህመሞች በዚህ መልኩ መዳን ይቻላል። አራተኛው ፌሻል ነርቭ ቴራፒ ነው። ይህ ፊት ላይ የተጎዳውን የካርኒያል ነርቭ በተለያዩ የህክምና ዘዴዎች እንዲያገግም ማድረግ ነው። ይህ የካርኒያል ነርቭ የአይን ሽፋንን መክፈትና መዝጋትን፣ የሽታ ማሽተትን፣ የመስማት ክህሎትን የመሳሰሉት የሚቆጣጠር የነርቭ አይነት ነው። ይህ ነርቭ በሚጎዳበት ጊዜ በእንቅልፍ ሰዓት አይን ክፍት ሆኖ እንዲቀር ምክንያት ይሆናል። ይህንን ነርቭ ወደ ነበረበት የሥራ ሁኔታ መመለስ መቻል በትንሹ አይንን ከፍቶ የመተኛ ችግርን ማከም ይቻላል። በትንሹ አይንን ከፍቶ የመተኛ ችግር ማንኛውንም ሰው ላይ የሚያጋጥም ችግር ነው። ህፃን አይል አዋቂ፣ ወንድ አይል ሴት፣ ሁሉንም የህብረተሰብ አካል የሚያጠቃ ችግር ነው። በተለይ ከባድ ሊያደርገው የሚችለው ከዚህ ችግር ጋር ተያይዘው የሚመጡት የአይን ህመሞች ናቸው። ይህንን ችግር በተነጋገርናቸው የመፍትሄ ሀሳቦች እንዲሁም የሕክምና ባለሙያ በሚሰጠን መመሪያዎች መሰረት ማዳን ይቻላል። ይህ ቪዲዮ እንደጠቀመ ተስፋ አድርጋለሁ። ይህንን ቪዲዮ ላይክ በማድረግ ያበረታቱን። እርሶም አይንም በትንሹ ገልጦ ከመተኛ ችግር ጋር ያሉትን ሀሳብ በኮመንት መስጫ ውስጥ ይጻፉልን። ይህ ጉዳይ ይመለከተዋል ብሎ ለሚያስቡት ሰው ሼር በማድረግ እርሶም አንደኛው የመፍትሄ አካል ይሁኑ። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ ቪዲዮም ስንለቅ ወዲያኑ እንዲደርሶ የደወል ምልክቷን ይጫኑ። በሌላ ቪዲዮ እስክንገናኝ ቸር ቆዩኝ።